ጤና ይስጥልኝ ክቡራትና ክቡራን፣ የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይዤ ቀረብ ያለው እስከ ፍጻሜ አብራችሁ ቆዩ። ክቡራን አድማጮች፣ በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫን አትዘንጉም። በህዝብ ተወካዮች ምክር ቤት ፓርላማው ፊት በዛሬው ዕለት የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ የባህር በር ጉዳይ፣ የአሰብ ወደብ ጉዳይን በተመለከተ በዝርዝር ጠንከር ያለ ንግግር ከማድረግም በተጨማሪ ለኤርትራ ጠንከር ያለ መልእክትም አስተላልፈዋል። ለኤርትራ መንግስትም ጠንከር ያለ መልእክት ልከዋል። ጠቅላይ ሚኒስትሩ በዚህ በመልእክታቸው ጦርነትን የተመለከቱ እንዲሁም የአሰብ ወደብን በተመለከተ እስከዛሬ ያልተናገሯቸውንም ጉዳዮችም ገልጸዋል። እንዲሁም የአሰብ ወደብ የታጣበትም ጉዳይ ምንም አይነት ሰነድ እንዳላገኙም ጠቅላይ ሚኒስትሩ ተናግረው ኢፍትሐዊ እንደሆነ ስለ አሰብ ወደብ ገልጸው በጉዳዩ ዙሪያ ያለውን ነገር በዝርዝር አብራርተዋል። የጠቅላይ ሚኒስትሩ በዛሬው ፓርላማ ስለ አሰብ ወደ የተናገሯቸውና ለኤርትራ በቀጥታ ያስተላለፉት መልእክት እንዲሁም ጦርነትን በተመለከተ እየተሰማ ያለውን ጉዳይ በተመለከተ የተናገሩትን አስደምጣችኋለሁ። እስከ ፍጻሜ የቆዩ ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያ ለኢትዮጵያ የህዝብ ተወካዮች ምክር ቤት የፓርላማ አባላት ላነሷቸው ጥያቄዎች ምላሽ ለመስጠት በምክር ቤቱ ፊት የቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ከፓርላማ አባላቱ ለቀረቡት ኢትዮጵያ ስለምታነሳው የወደብ ጥያቄ እንዲሁም የአሰብ ወደብ ጉዳይና በኢትዮጵያና በኤርትራ መካከል ስላለው ተቃርኖ በዝርዝር በጉዳዩ ዙሪያ ማብራሪያ ሰጥተዋል። ጠቅላይ ሚኒስትሩ ጠንከር ያለ አስቴታቸው በታከለበት በዛሬው ለህዝብ ተወካዮች ምክር ቤት ባደረጉት ንግግር ላይ ንግግራቸውን ስለ ባህር ሲበር የጀመሩት ህጋዊ መሰረት ስለሌለው ኢትዮጵያ ስላጣችው የአሰብ ወደብ በመጨመር ነበር። ወደቡን ማንሰጠም ምንም አይነት ሰነድ አላገኘንም፣ ብዙ አስሰናል፣ ያጣንበት መንገድ ምንም አይነት ህጋዊ መሰረት የለውም በማለት ጠቅላይ ሚኒስትሩም ተከታዩን ብለዋል። መጀመሪያ ኢትዮጵያን የቀይ ባህር አክሰስ ያሳጣው ውሳኔ ማን ወሰነው? ነው ካቢኔው ይሆናል ብለን የካቢኔውን ዶክመንት ብናገላብጥ የለም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 ህጋዊነት ችግር እንዳለው ማሳያው ተቋሞች አልገቡበትም። ካቢኔው አያውቀውም? አንድ ገጽ ወረቀት ማግኘት አልቻልንም። እንዴት እንዳጣ ነው የሚያስረዳ። እና ህዝብ የማያውቀው ፓርላማ የማያውቀው ካቢኔ የማያውቀው የኢትዮጵያን የባህር አክሰስ ውሳኔ የሚያሳጣ ነገር የወሰነው ማን ነው የሚል ጥያቄ ማንሳት እንዴት ስተት ሊሆን ይችላል ካለኝ ነገረን ከሌለ ግን ይሄ ጉዳይ ይሄን አንስቶ እንደ መድፋት አይደለም የህልውና ሉና ጉዳይ ነው ማን ወሰነው? ይሄ ነው ጥያቄው እዚህ ጋር ሁለት ችግሮች አሉ አንደኛው የተዛባ ትርክት ውጤት ነው የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ ይሄ ደግሞ የትርክቱ ውጤት ነው ጠቅላይ ሚኒስትሩ በዚሁ የፓርላማ ንግግራቸው ያነሱት ሌላኛው ጉዳይ የባህር በር ጉዳይ፣ አሁን ዝም ብሎ በትኩሳት ያነሳ ነው አይደለም ብዙ ርቀት የተካሄደበት ነው በማለት የገለጹት ጠቅላይ ሚኒስትሩ ወደ ኋላም በመሄድ ከፕሬዝደንት ኢሳያስ አፈወርቂ ጋር ግንኙነት ከጀመሩበት ጊዜ ጀምሮ የነበረውን የነበረውን የአሰብ ወደብ ጥያቄን ጭምር አካተው በዝርዝር ስለ ሁኔታው ዳሰውታል።